ሰላም ሰላም፣ እንዴት ናቸው። ባለፈው በለንደን ከተማ ፊንስበሪ ፓርክ አካባቢ ሁለት የአዲስ አበባ ልጆች አግኝተው ነበር። አንድ የሳሪስ ልጅና አንድ የስሬን ማዘጋጃዊ የአራት ኪሎ ያለ ልጅ ነበሩ። ሁለቱ በሶሻል ሚዲያ እንደሚያውቁኝ፣ አንዱ አገር ቤት አውቃለው ብሎኛል። ሰላምታ ሰጥቶኝ ቡና እንጋብዝ ካሉኝ በኋላ አንድ ነገር አሳሰቡኝ። ለምንድ ነው ሊቢያ ስለታሰሩ፣ ስለሚሰቃዩት ልጆች ማትናገረው? ለምን ድምፅ አትሆናቸውም? ብዙዎች እየተሰቃዩ እኮ ነው የሚል ሀሳብ አቀረቡልኝ። አልፎ አልፎም ከዛ ከሊቢያ ነው እያሉ ኮሜንት ላይ የሚጽፉልኝ ሰዎች አሉ። መናገሩ ቀላል ነው። ለእናንተ ድምፅ ለመሆን መታሰራችሁ፣ መንገላታታችሁ፣ መሰቃየታችሁ የሚቀንስ ቢሆን የሚያስፈታቸው ቢሆን ኖሮ በየቀኑ ማድረግ ይቻል ነበር። ነገር ግን ጠለቅ ብለን ስናየው እናንተ እዛ መታሰራችሁ ሰምቶ መፍትሄ ሊሰጥ የሚችል አካል በማንኛውም ዓለም ለም ለምሳሌ እኛ ያለነው አውሮፓ ነው እንግዲህ የአውሮፓ መንግስታት ለሊቢያ፣ ለግብፅ፣ ለቱኒዚያ ለእንደዚህ አይነት ለመሳሰሉ ሀገሮች ስደተኛ እንዳያሳልፉ ለሀገራቸው መንግስት ባጀት ይመድባሉ። የፖሊስ ባጀት ይዛሉ። የመከላከያው የኬላ ጠባቂዎች ባጀት ይዛሉ። ልብ ብላችሁ አይታችሁ እንደሆነ ሊቢያ እስር ቤት ሰው የሚመላለስባቸው መኪኖች ጊፍት ኦፍ አውሮፓ ዩኒየን ይላል። ጊፍት ኦፍ ኢታሊ፣ ጊፍት ኦፍ ጀርመን ይላል። ትናንሽ የፖሊስ መኪኖች ሳይቀር እስከ ትልልቆቹ የጭነት መኪኖች እስረኛ የሚመላለሱባቸው ጠቅላላ በአውሮፓ ባሉ ሀገሮች፣ በትልልቅ ሀገሮች የሚደገፉ ናቸው። ይህ ማለት በተዘዋዋሪ መንገድ እስረኛ ማንኛውም አይነት ስደተኛ አታሳልፉ፣ እኛ ስደተኛ ካላሳለፋችሁ እናግዛችኋለን የሚል መልእክት ያለው ነው። እንደምታውቁት አውሮፓ ስደተኛ በቅቶኛል ብሎ በቃ ምርር ያለበት ጊዜ ነው ይሄ ነገር። አውሮፓ ስደተኛ ከሚመጣባቸው ወደ አውሮፓ ከሚመጣባቸው ሀገሮች የሰሜን አፍሪካ ሀገሮች የሚጠቀሱ ናቸው። እነዚህን የሰሜን አፍሪካ ሀገሮች በሆነ መንገድ ሰው እንዳያልፍ ካረጉ ይመሰገናሉ እንጂ አይወቀሱም። አሁን እናንተን እስር ቤት ውስጥ መሰቃየታችሁ የሚደርስባችሁን በደል ለአውሮፓ ህብረት፣ ለአምነስቲ ኢንተርናሽናል፣ ለዩኤን ለምናምን ይነገር መፍትሄ የሚገኝ ነው የሚመስላችሁ። ነገር ግን አሁን እንደዚህ አይደለም። ዓለም ገጽቷን ቀይራለች። በተለይ ዶናልድ ትራምፕ ከተመረጡ በኋላ የሰብአዊ መብት ጉዳዮች የዓለም አቀፍ የህግና ድንጋጌዎች በሁሉም ሀገር ተንቀዋል። ማለት ሀገራት በራሳቸው ላይ ትኩረት ማድረግ በራሳቸው ዜጎች ላይ ብቻ ትኩረት ማድረግ ጀምረዋል። ዜጎችም ወደ ራሳችን ተመልከቱ ብሎ መንግስታትን ጫና እየፈጠሩ እያስጨነቋቸው ነው። ስለዚህ እዛ ስትታሰሩ ስትንገላቱ የማያውቁ እንዳይመስላችሁ ልላችሁ ፈልጌ ነው። ቀጥታ በእናንተ መሰቃየት ላይ እጃቸው ባይኖርበትም፣ ከጀርባ ሆኖ ግን በተዘዋዋሪ ስደተኛ እንዳይመጣ ብሎ የሚደግፉት እነዛን ሰዎች የሚደግፏቸው እነሱ ናቸው። እስር ቤት ውስጥ ማሰቃየት ካለ ሰዎች ወደ ማለ ሲያዙ ችግር እንደሚደርስባቸው፣ ለረጅም ጊዜ እንደሚታሰሩ፣ አንዳንድ የጤና እክል እንደሚገጥማቸው ሳያውቁ ቀርተው አይደለም። ይህን ያውቃሉ፣ ከኛ በላይ ያውቃሉ። ነገር ግን እነሱ በማንኛውም መንገድ ይሁን ስደተኛ እንዳያልፍ እንዲደረግላቸው ነው የሚፈልጉ። እና በዚህ ድምፅ ብንሰጥ ማን ነው እንግዲህ የበለጸጉት ሀገሮች በዚህ ጆሯቸውን ከዘጉ ማን ነው ሰብአዊ መብት ውስጥ ተከራክሮ የሆነ ሀገር መንግስትን ተው ሊል የሚችል? አሁን እኮ ሀይ የሚል መንግስት የለም። ሀይ የሚል መንግስት የለም። አንዳንዶቹ እንደውም በራሳቸው ጥንካሬ እንጂ እንደ አሜሪካ ሀሳብ ቢሆን ኖሮ ሁሉም የሰብአዊ መብት ድርጅቶች በተዘጉ ነበር። አሜሪካ ሀሳብ ስል የህዝቡን ሀሳብ አይደለም። አሁን ያለው የዶናልድ ትራምፕ እና የምክትላቸውን ሀሳብ ስል፣ ስለ ሰብአዊ መብት ስለ ሰው ልጅ እኩልነት ስለ መድሎ ወሬም እንዲነሳ አይፈልጉም። እና ይህ ደግሞ ምንጊዜም ጉልበት ያለው ሀገር ተሰሚ ነው። እና ሌሎች ሀገር ያሉ ጽንፈኛ ፖለቲከኞች ይህን በመጠቀም በሌላው በሚመጣው፣ አይደለም በመጣው ላይም ጫናና እንግልት እንዲደርስ ግፊት እያደረጉ ነው። ስለዚህ እዛ ሆናችሁ ለሚደርስባችሁ ነገር ባዝንም ብናገር ትርጉም ከሌለው የቁራ ጩኸት ነው የሚሆነው ከሚል ነው የተውኳችሁ። ስለዚህ እግዚአብሔር ያስባችሁ፣ ጽናት ይስጣችሁ። እኔ ከዚህ በኋላ የስደት ነገር በጣም አስፈሪ ነው እዛ ያላችሁት ብቻ አይደለም። ውጭ ሀገር ከወጣ በኋላ ያለውም ሰው ከጊዜ ወደ ጊዜ ማሰሪያው እየጠበቀ ነው ይመጣ እና፣ እኔ ምን ልለው የምችለው ወደ እግዚአብሔር መጸለይና እግዚአብሔር እርዳችሁ ማለት ነው እንጂ ሰሚ እንደሌለም ልነግራችሁ ፈልጌ ነው። ስላዳመጣችሁ አመሰግናለሁ። እግዚአብሔር ይስጥልኝ።